እንዴት ናችሁ ውድ ቤተሰቦቻችን፣ ይህ ፉአድ ባህሩ የዩቲዩብ ቻነላችን ነው። ስለምትከታተሉን ስለምታደምጡን እጅጉን ከልብ አድርገን እናመሰግናለን። ዛሬ የተለያዩ ስፖርታዊ ጉዳዮችን የምናነሳበት ፕሮግራማችንን ይዘን ቀርበናል። በዛሬው የዕለተ ሐሙስ የከሰአቱ ፕሮግራማችን ሰፋ ያሉ የዝውውር ጉዳዮችን በዚህኛው ቻነላችን በፉአድ ባህሩ የዩቲዩብ ቻናል ወደ እናንተ እያደረስን ቆይታን እናደርጋለን። ማንቸስተር ዩናይትድ አርሰናል ቼልሲ ሊቨርፑል ሪያል ማድሪድ ባርሴሎናን የመሳሰሉ ትልልቆቹ የአውሮፓ ክለቦች ዛሬ በትልልቆቹ ሚዲያዎች ሲወጡ የነበሩ የዝውውር ጉዳዮቻቸውን እያነሳን ቆይታን እናደርጋለን ፎድባሩ ፕሮግራሙን እመራለሁ ወደ ቤተሰቦቻችን እናንተም ይህንን ፕሮግራም እያደመጣችሁ ያላችሁን ሀሳብ አስተያየት ደግሞ ኮሜንት ቦክስ ላይ ልታጋሩን ሲላላችሁ ኮሜንት ቦክሳችን ክፍት ነው ሀሳቦቻችሁን አጋሩን ነገር ግን ሀሳቦቻችሁን ስጽፉልን ግን ስምና አድራሻችሁን እየጠቀሳችሁ ከሆነ ደግሞ ለኛ ያመቸናል መልሰን ወደ እናንተው ለማድረስና፣ ሀሳቦቻችሁን ጻፉልን ስምና አድራሻችሁን እየጠቀሳችሁ። በቀጥታ ወደ ዛሬ ፕሮግራማችን ነው የምናመራው፣ የዝውውር ጉዳዮችን እናነሳለን። ከመሸጋገሪያ በኋላ በድጋሚ የምንገናኝ ይሆናል። የቸልሲው ግብ ጠባቂ ፊሊፕ ዮርጌንሽን በክለብ ውስጥ ያለው የወደፊት ጣፈንታ ያልተረጋገጠ ሲሆን በሚቀጥሉት ወራትም ክለቡን ለቆ ሊወጣ እንደሚችል ግምቶች እየወጡ ነው። ስካይ ስፖርት ባወጣው ዘገባ መሰረትም ቸልሲ የፈረንሳይ ብሔራዊ ቡድን ግብ ጠባቂ ሆነው ማይክ ሜኙ ወኪሎች ጋርም ንግግር መጀመሩ ነው የሚታወቀው። ዘገባው አክሎም እንደገለጸው ፊሊፕ ዮርጌንሽን በዚህ ውሳኔም ሊነካ ይችላል ተብሏል። ግብ ጠባቂው ባለፈው ክረምትም ቼልሲን የተቀላቀለ ሲሆን ለክለቡ ቁልፍ ተጫዋች ሆኖ ራሱን ማቋቋም አልቻለም ነው እየተባለ የሚገኘውና በዚህ መሰረት ነው እንግዲህ እየተገለጸ የሚገኘው። ይህም ዓለም አቀፍ ግብ ጠባቂ ከተፈረመ በኋላ በቡድን ውስጥ ያለው ደረጃም ዝቅ ሊል እንደቻለን የተነገረው ከቼልሲ መውጣት ለሱ ተመራጭ ይሆናል። በዚህ የሙያ ዘመን ደግሞ ብዙ ጊዜ መጫወት ያስፈልገባል። በቼልሲ ሶስተኛ ምርጫ ግብ ጠባቂ የሆነው መቆየቱ ለእሱ አጓጊ አማራጭ አይሆነም። ቼልሲ ለተጫዋቹ ተስማሚ መዳረሻን ማግኘት ይችል እንደሆነ ማየቱ አስደሳች ያደርገዋል። ባለፈው ክረምትም ለእሱ 20 ሚሊዮን ፓውንድ ከፍለዋል። እናም አብዛኛውን ገንዘቡን ደግሞ መልሰው ለማግኘትም ፍላጎት አላቸው። እሱ ጥራት ያለው ተጫዋች እንደሆነ ምንም ጥርጥር የለውም። እናም በላሊጋ ውስጥም ችሎታውን አሳይተዋል። በመደበኛነት መጫወት የሚችልበትም ተወዳዳሪ ክለብ ለማግኘትም ፍላጎት እንዳለው ይነገራል። ይበ እንዲህ እንዳለ ማይክ ለቼልሲ ዋና ኢላማ ይመስላል። ባለፈው ክረምትም የዝውውር መስኮት እሱን ለማስፈረም ሙከራዎችን አድርገው እንደነበር የሚታወስ ጉዳይ ነው። ኮንትራቱም በውድድር ዘመኑ መጨረሻ ላይ የሚጠናቀቅ ሲሆን በጠሮር በተመጣጣኝ ዋጋም የሚገኝ ነው የሚሆነው። ቸልሲ በሚቀጥሉት ሳምንታት እሱን ለማስፈረም ይወስናል ወይስ ደግሞ በነፃ ዝውውር አገልግሎትን ለማስጠበቅ የውድድር ዘመኑ እስኪያልቅ ድረስ ይጠብቃል ማየቱ አስደሳች ያደርገባል ተብሎ ነው የሚታሰበው። እሱ ከፍተኛ ደረጃ ያለው ግብ ጠባቂ እንደሆነም ምንም ጥርጥር የለውም። እናም በአሁኑ ጊዜ ደግሞ ካሉት አማራጮችም የተሻለው አፕግሬድ ይሆናል ተብሎ እንደሚጠበቅ ነው መረጃው የወጣው። ቸልሲ የኖቲንግሃም ፎረስቱን ተከላካይ የሆነው ሙሪሎንም ለማስፈረም ፍላጎት እንዳላቸው ነው የሚነገረው ይህ የ23 ዓመቱ ወጣት በፕሪሚየር ሊግ ወጣት ግምት የሚሰጠው ሲሆን ብሩህ የወደፊት እድልም እንዳለው ነው የሚነገረው። በኖቲንግሃም ፎረስት ብቃቱን አሳይቷል። እናም ቼልሲም ከክለቡ እንዲወጣ እድል ለመስጠትም ዝግጁ ነው። ቼልሲ ለዋና ዋንጫዎች ለመታገል ከፈለገም በመከላከል ላይ መጠናከር ይኖርበታል። አንዳንድ ጊዜም በጣም ደግሞ መካከለኛ ሆኖም ታይተዋል። ቼልሲ ውሉን ለማጠናቀቅም ከኖቲንግሃም ፎረስት ጋር ስምምነት ማግኘት ይችል እንደሆነ ማየቱ አስደሳች ያደርገዋል። ሚኪ ብራውን ለፉትቦል ኢንሳይደር እንደተናገረው ከሆነ ሙሪሎ ለቼልሲ ዋና ተፎካካሪ ሊሆን ነው። ሁልጊዜም መልኩን አይመስልም፣ በተለይም ረጅም አይደለም እናም ትንሽ ወፍራም አካል አለው ብለው በርካቶች ያነሳሉ። ነገር ግን በመሬት ላይም ሆነ በአየር ላይ ኳስ ግን በጣም ውጤታማ እንደሆነ ነው የተመለከት ነው። ለኖቲንግሃም ፎረስት ቡድንም መረጋጋትንና ቆራጥነትን ያመጣል። ይህም ደግሞ በዙሪያው ካሉ ተጫዋቾች ጋርም በመሆን በመከላከላቸው ውስጥም ትልቅ ነገር ተጫዋችም እንዲሆን አድርጎታል። ኤንዞ ማሬስካ አንድ ሰውን ማምጣት ይፈልጋል እና ምሱ ደግሞ እጅግ በጣም ጥሩ ምርጫ ይሆናል ተብሎ ይታሰባል። ከቼልሲ አንጻር የሚያስፈልጋቸው እንደዚህ አይነት ተከላካይ ነው። ስልጣን ላይ ያለው እንግዲህ መከላከሉን የሚያስደስተው እንደዚህ አይነት ሰውም እንደሆነ ጭምር ይነገራል። በተጨማሪም ደግሞ ኳስ ሲይዝም በጣም ምቹ ነው። ይህም ደግሞ የሚጫወትበት መንገድን ተስማሚ እንዲያደርገው ያደርጋል ተብሎ ነው የሚታሰበው። ከሚሰማው ነገር አንጻር ደግሞ እነሱ የእሱ ትልቅ አድናቂዎች ናቸው። እናም የዝውውር መስኮቱ ሲከፈትም ማዕከላዊ ተከላካይ ለማምጣት ካሰቡ እሱን ከሚያዩት የመጀመሪያ ተጫዋቾች አንዱ ይሆናል ተብሎ ነው የሚታሰበው። ከኖቲንግሃም ፎረስት ማስወጣት አስቸጋሪ ሊሆን እንደሚችል በርካቶች ያምናሉ፣ ነገር ግን ያ ሌላ ጥያቄ ነው። እናም ደግሞ እንቅስቃሴ ሲያደርጉ ደግሞ ወይም ደግሞ ሊያደርጉ እንደሚችሉም ነው በእርግጠኝነት መናገር የሚቻለው የ23 ዓመት ወጣት ብሩህ የወደፊት እድል ያለው አስደናቂ ተጫዋች ነው። በረጅም ጊዜ ውስጥም ለቼልሲ አስፈላጊ ተጫዋች ሆኖ ሊያድግ ይችላል ተብሎ ይታሰባል። ሰማያዊዎቹ ቼልሲዎችም በዚህ የውድድር ዘመንም በመከላከል ብዙ እንግዲህ የጉዳት ችግሮች አጋጥሟቸዋል። እናም በመከላከል ላይም ተጋላጭ ሆነው ታይተዋል። በጥሮርም መሻሻል ያስፈልጋቸዋል ነው የሚባለው። ይህ የደቡብ አሜሪካው ተከላካይ እጅግ በጣም ጥሩ ጭማሪ ሊሆን ይችላል። የ23 ዓመቱ ወጣት በኖቲንግሃም ፎረስት ጋርም በፕሪሚየር ሊጎ ብቃቱን አሳይቷል። እናም ለትልልቅ ክለቦች መጫወት የሚችልም ችሎታ አለው። ሙሪሎ አሁንም በአንፃራዊነት ወጣት ነው፣ እናም በአሰልጣኝነትና ልምድ ደግሞ ይበልጥ ሊሻሻል ይችላል። ወደ ከፍተኛው ደረጃ ተከላካይነት ለማደግ የሚያስችሉ ሁሉም ነገራቶች አሉት። ለወደፊቱ ለቼልሲ ቁልፍ ተጫዋች ሊሆን እንደሚችል የሚገመታል። እነሱን እንግዲህ የመቀላቀል እድሉ ለወጣቱ ተጫዋችም ማስደሳች ይሆናል። ሆኖም ግን ሙሪሎ ቀጣዩን መዳረሻውን በጥንቃቄ መምረጥ ይኖርበታል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። ሌላኛው የምናነሳው ጉዳይ ደግሞ ፋብሪሲዮ ሮማኖ ትልልቅ ክለቦች የሚመለከቱትን አንድ ተጫዋች እያነሳ ይገኛል። ይህ ተጫዋች የኮሞው ኒኮ ፓዝ ነው። የወደፊት እጣ ፈንታውን በተመለከተም አዳዲስ መረጃዎችን እያወጣ ነው። ይህ ተሰጥኦ ያለው የ21 ዓመት ወጣት በሴሪኤ ውስጥም በእውነቱ አስደናቂ እንቅስቃሴን እያሳየ ሲሆን፣ ቀደም ሲል እንደተገለጸው ከሆነ ቼልሲም እሱን ለማስፈረም ፍላጎት አለው። ነገር ግን ሪያል ማድሪድ ይህንን ተጫዋች ለማስፈረም ቀዳሚው ይመስላል። ከዚህ ቀደም ቼልሲ ኒኮ ፓዝን ለማስፈረም ሪያል ማድሪድን ለማሸነፍ ይገፋል ተብሎ ቢነገረም አሁን ላይ ግን በግልጽ እየተሸነፉ ያሉ ይመስላሉ ቼልሲዎች። ምክንያቱም ማድሪድ ይህንን ተጫዋች ለማስፈረም ትልቅ እድል እንዳለውንም የሚገለጸው። ነገር ግን አርሰናልም የዚህ ተጫዋች ፈላጊ እንደሆነ ይነገራል። አርሰናል ኒኮ ፓዝ ላይ ትልቅ ፍላጎት አለው። ፋብሪሲዮ ሮማኖ በይፋዊ የትዊተር አካውንቱ ላይ ባሰፈረው መረጃ መሰረትም አርጀንቲናዊው አማካይ በ2026 ክረምት ወደ ሪያል ማድሪድ ለመመለስ ግን አስቀድሞ እንደተስማማ የሚያሳዩ መረጃዎች አሉ። ሪያል ማድሪድ ኒኮ ፓዝን ከወራት በፊት እንደተገለጸው ለ2026 የመጀመሪያ ፈራሚ አድርጎ ለመመለስም እያቀደ ነው። የመልሶ መግዛት አንቀጹ በጠሮር ላይ እንደማይሰራና ኮሞ እስከ ክረምት ድረስም እሱን ማቆየት እንደሚፈልጉ ተረድተዋል። ሪያል ማድሪድ ኒኮ ፓዝን ከወራት በፊትም እንደተገለጸው ለ2026 የመጀመሪያ ፈራሚ አድርጎ ለመመለስም እያቀደ ነው ሲል ፋብሪት ሲሮማኖ ተናግሯል። የመልሶ መግዛት አንቀጹ በጥሩር ላይ እንደማይሰራና ኮሞስ ከክረምቱ ድረስም እሱን ማቆየት እንደሚፈልጉ ተረድቷል። እቅዱ ዝውሩ በሰኔ 2026 እንዲፈጸም ነው። ኒኮ እንግዲህ አስቀድሞ ተስማምቷል የተባለው ኒኮ ፓዝ ለሎስ ብላንኮቹ ሪያል ማድሪዶች በጣም ጥሩ ፈራሚ መሆን ያለበት ይመስላል። እንዲሁ ደግሞ በስታንፈርድ ብሪጅም ለረጅም ጊዜ ፕሮጀክቱ ጥሩ ተስማሚ የሚሆን ከፍተኛ ተስፋ ያለው ወጣት ተሰጦም ከቼልሲ እጅ ማምለጡ እንደ ትልቅ ነገርም ይቆጠራል። ቼልሲ በሚቀጥሉት ወራት ትልቅ አማካይ ለማስፈረምም ኢላማ እንደሚያደርግ ሊታሰብ ይችላል። የአትሌቲኮ ማድሪዱ ተጫዋች የሆነው ፓብሎ ባሪዮስ በዝርዝር ውስጥም ከሚገኙ ስሞች አንደኛው ነው። የኖቲንግሃም ፎረስቱ ተጫዋች የሆነው ኤሊዮት አንደርሰንን ይወዱታል። ነገር ግን እዚህ የበለጠም አጥቂ ከሆነው ከኒኮ ፓዝ ኮፓዝ የተለየ የአማካይ ዘይቤ ያላቸው ናቸው። ምንም አይነት ትግል ቢኖርም ከሪያል ማድሪድ ጋር ያለው ደግሞ ፉክክር ከንቱ ስለሚመስል የምዕራብ ለንደኑ ግዞፎች በሚቀጥሉት ወራትም ለኒኮ ፓዝ ኮፓዝ እንደ አማራጭ ሌላ ሰው ማግኘት ይችሉ እንደሆነ ማየቱ አስደሳች ያደርገዋል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። የማንቸስተር ዩናይትድ አማካይ ኮቢ ማይኖ በቅርብ ሳምንታት ውስጥ ክለቡን ለቆ ሊወጣ ይችላል እየተባለ ስሙ ሲነሳ ቆይቷል። ይህ የ20 ዓመት ወጣት በኦልትራፎርድ የነበረውን ተሰሚነት ዝቅ ብሏል። በመደበኛነት ለመጫወትም ክለቡን መልቀቅ ያስፈልገዋል። ናፖሊ ፊርማውን ለማስጠበቅ ከፍተኛ ፍላጎት አለው። ነገር ግን የማንቸስተር ዩናይትድ የገንዘብ ጥያቄ ዝውውሩን ሊያሰናክለው ይችላል የተባለው። እንደ ጣሊያናዊው ጋዜጠኛ ኤንሪኮ ዲሌሴ ዘገባ ከሆነ ማንቸስተር ዩናይትድ ተጫዋቹን በዘላቂነት ለመሸጥም 50 ሚሊዮን ዩሮ አሊያም ደግሞ ምንም አይነት ግዴታ የሌለበት የውሰት ውልንም እየጠየቀ ነው ናፖሊ እንዲከፍሉ ማሳመን ይችሉ እንደሆነ ማየቱ አስደሳች ያደርገዋል ተብሏል። እንደ ካልቾ ብሎግ ሲናገርም በአማካይ ስፍራ ኮቢ ማይኖ እውነተኛ ኢላማ ነው። ዩናይትድ ምንም ግዴታ የሌለበት ውሰትን ወይም ደግሞ 50 ሚሊዮን ዩሮ እየጠየቀ ይገኛል። ሁለቱንም አማራጮች ለናፖሊ ዋጋ የላቸውም የተባለው ኮቢ ማይኖ ብሩህ የወደፊት እድል ያለው አስደናቂ ተሰጥኦ ነው። እናም ለጣን ያሉ ክለብም የረጅም ጊዜ ግዢ ሊሆን ይችላል። ሆኖም ግን ለሱ 50 ሚሊዮን ዩሮ መክፈል በጣም አስቸጋሪ ሊሆን ይችላል። ሁኔታው እንዴት እንደሚያደርጉትም የሚታይ ጉዳይ ነው። ወጣቱ አማካይ በድጋሚ በጨዋታው ላይ ማተኮር እንዲችል የወደፊት እጣ ፈንታውን በፍጥነትም ለመወሰን ይፈልጋል። በዚህ ደግሞ የውድድር ዘመን በመደበኛነት መጫወትም አልቻለም። እንደ እርሱ ያለ ችሎታ ያለው ተጫዋችም ተጨማሪ እድሎችን ማግኘት ይገባዋል። በአሁኑ ጊዜ በፕሪምየር ሊጉ ከሚገኙ ምርጥ ተሰጦችም አንደኛው ተደርጎ ነው የሚወሰደው። ማንቸስተር ዩናይትድ ለወደፊት እቅዶቻቸው አስፈላጊ አካል አድርገው አያዩትም። እንግዲህ ወደፊት እሱን ለመሸጥም የወሰኑት ውሳኔ ሊጸጸቱበት ግን ይችላሉ። ናፖሊን መቀላቀል ለወጣቱ አማካይ አስደሳች እድል ሊሆን ይችላል። ከጥራት ተጫዋቾች ጋርም የመጫወት እድልንም ያገኛል። እናም እንደ አንቶኒዮ ኮንቴ ካሉ ዓለም ላይ ምርጥ ከሚባሉ አሰልጣኞች ጋር የመስራት እድሉ ደግሞ ለተጫዋቹ ትልቅ ነገርንም ያበረክታል ተብሎ ነው የሚጠበቀው። በሚቀጥሉት ጥቂት ሳምንታት ውስጥም ሁኔታው እንዴት እንደሚዳበር ማየቱ አስደሳች ያደርገባል። ተጫዋቹ በየሳምንቱ ለመጫወት ይጓጓል ና በጠሮርም መውጫ መንገድም ያገኛል ተብሎ ተስፋ እየተደረገ ነው የሚገኘው። አርሰናል ና ሊቨርፑል የአረበላብዜሽን አማካይ አሳን ኦይ ድራጎን እየተከታተሉት ነው። ይህ የ19 ዓመት ወጣት ብሩህ የወደፊት እድል ያለው አስደናቂ ተሰጦ ሲሆን በርካታ ደግሞ ክለቦችም ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው ጭምር ነው የሚነገረው በርካታ ክለቦች እድገቱን እየተከታተሉት ነው። ቢልድ በስፖርት ዊትነስ በኩል ባወጣው ዘገባ መሰረትም አርሰናል እና ሊቨርፑል በተጫዋቹ ላይ በጣም ጠንካራ ፍላጎት አሳይተዋል። ይሁን እንጂ ርካሽ ግዢ ግን አይሆንም። የጀርመኑ ክለብ ለሱ ወደ 100 ሚሊዮን ዩሮ የሚጠጋ ገንዘብ ሊጠይቁ ይችላሉ። የተጫዋች እንግዲህ ገና ከሻልክ ዘመኑ ጀምሮ ድንቅ ተሰጦችን ሲያሳይ ቆይቷል። ለወደፊትም ወደ ከፍተኛ ደረጃ ተጫዋችነት ለማደግ የሚያስችሉ ባህሪያቶች አሉት። ወደ ፕሪምየር ሊጉ መዘወርም እውነተኛ አቅሙን ሊፈታውም ይችላል። አርሰናል እና ሊቨርፑል ከዓለም ትልልቅ ክለቦች መካከል ሲሆኑ፣ እነሱን የመቀላቀል ሀሳብም ይማርከዋል ተብሎ ነው የሚታሰበው። የተጠየቀውን ዋጋ ለመክፈል ፈቃደኞች ይሆኑ እንደሆነ ማየቱ አስደሳቸው ያደርገዋል። ሁለቱም ክለቦች የመክፈል አቅም እንዳላቸው ምንም ጥርጥር የለውም። ሆኖም ግን በተመጣጣኝ ገንዘብ ለማስፈረምም ሊመርጡ ይችላሉ ተብሎ ነው የሚታሰበው። አርሰናልና ሊቨርፑል በታሪክ ወጣት ተጫዋቾችን በማሰልጠን ጥሩ ውጤት አስመዝግበዋል። የቡንደስሊጋው አማካይ የበለጠ እንዲሻሻል እና አቅሙን እንዲያሳካ ሊረዱት ይችላሉ። ለወደፊቱ ጠንካራ ቡድን ለመገንባት እየፈለጉ ነው። እናም በጀርመን ውስጥም ካሉ ምርጥ ወጣት ተጫዋቾችም አንዱን ማስፈረም ብልህ ውሳኔ ሊሆን ይችላል። ሁለቱ ክለቦች ተጫዋቹን ሲመለከቱ የነበሩ ስካውቶች ይልከባል። እናም የውድድር ዘመኑ መጨረሻ ላይ ፍላጎታቸውን በይፋዊ ጥያቄ ይከታተሉ ይሆን ማየቱ አስደሳች ያደርገዋል። እሱን የሚያስፈርመው ማንኛውም ክለብም ለወደፊቱ ኮኮብ ሊያገኝ ይችላል ተብሎ ይታሰባል። የ19 ዓመቱ ማዕከላዊ አማካኝ ሆነው መስራት እንዲሁም የማጥቃት አማካይ ሆነው የመጫወት ችሎታም አለው ለቡድኑ የቴክኒካል ብቃት ፈጠራና ራእይንም ይጨምራል ተብሎ እንደሚታሰብ ነው መረጃዎች በትልቁ እየወጡ የሚገኙት። ሊቨርፑል የፖርቱጋል ብሔራዊ ቡድን ተከላካይ የሆነውን ጎንካሎ ኢናሲዮን ለማስፈረም ፍላጎት አለው። ይህ የ24 ዓመት ማዕከላዊ ተከላካይ ለስፖርቲንግ ሊዝበን በጣም ጥሩ እንቅስቃሴን አድርጓልና ለሊቨርፑል ጠቃሚ ግዢ ሊሆን ይችላል። ሊቨርፑል ጥራት ያለው ተከላካይ እንደሚያስፈልገው ግልጽ ነው። በመጨረሻዎቹ ሶስት ጨዋታዎችም በሁሉም ውድድሮች 10 ጎሎችን አስተናግደዋል። ጎንካሎ ኢናሲዮ ከብሔራዊ ቡድኑና ከፖርቱጋሉ ክለብ ጋርም ብቃቱን አሳይተዋል። በፕሪምየር ሊጉ ጥሩ የማድረግ ብቃት አለው እናም ሊቨርፑል ውሉን ማጠናቀቅ ይችል እንደሆነ ማየቱ አስደሳቸው ያደርገዋል። ከፌጂያስ በወጣው ዘገባ መሰረት እሱ ወደ 80 ሚሊዮን ይሮ ገደማ ሊያስወጣ ይችላል። ሊቨርፑል ለእሱ ይህንን ያክል ገንዘብ ለመክፈል ዝግጁ ይሆን አል አይሆንም የሚለው ጉዳይ የሚታይ ነው። ስኬታማ የውድድር ዘመን እንዲኖራቸው ከፈለጉ ግን በመከላከል ላይ መጠናከር ይኖርባቸዋል። በዚህ መንገድም ጎሎችን መፍቀድም መቀጠል አይችሉም ጎንካሎ ኢናሲዮ በፕሪሚየር ሊጉ የመጫወት ሀሳብ ይማርከባል ለሱ ትልቅ እድልም ይሆናል በእንግሊዝ እግር ኳስ ውስጥም ከዓለም ደረጃ ተጫዋቾች ጋር ራሱን የመፈተንም እድልን ያገኛል ሊቨርፑል ከዓለም ትልልቅ ክለቦች መካከል ሲሆን እነሱን የመቀላቀል እድልም ለመቀበል አስቸጋሪ አይሆንበትም የመልቀቂያ ውሉ ደግሞ ከተፈለገ ስፖርቲንግ ሊዝበን በሱ መንገድ ላይ ጣልቃ የማይገባበት እድል ከፍተኛ ነው። ሁኔታው እንዴት እንደሚሆን ማየቱ አስደሳች ያደርገዋል። ሊቨርፑል እስካሁን ድረስ አስከፊ የውድድር ዘመን እያሳለፈ ሲሆን በመካከለኛው ደረጃ ላይም ተንጠላጥሏል። በዩኤፋ ቻምፒየንስ ሊግ ላይ ተቸግረዋል። በጠሮርም ትክክለኛ ተጫዋች ማስፈረም የውድድር ዘመኑን ለማዳንም ሊረዳቸው ይችላል ተብሎ ነው የሚታሰበው። ጎንካሎ ኢናሲዮ እንዲሻሻሉ ለመርዳትም ብቃት አለው፣ እንዲሁም በግራ ተከላካይነትም የመስራት ችሎታ አለው። እነሱ እንግዲህ በጣም ጠቃሚ ተጫዋች ሊሆን እንደሚችል ነው ግምቶቻቸውን እያሰፈሩ የሚገኙት። ቸልሲ በከፍተኛ ደረጃ የሚገመተውን የብራዚል ተስፈኛ ተጫዋች ዣኦ ቤዜራን እየተከታተለ እንደሆነ ተገልጿል። የ16 ዓመት ወጣት በደቡብ አሜሪካ ከፍተኛ ግምት የሚሰጠው ሲሆን፣ ከላንስ የተገኘ ዘገባ እንደሚያመለክተው የፕሪሚየር ሊጉ ክለብ በቅርበትም እየተከታተለው እንደሆነ ነው መረጃዎች እየወጡ የሚገኙ። ተጫዋቹ በኮንትራት ውስጥ 60 ሚሊዮን ዩሮ የመልቀቂያ አንቀጽ አለው። ቸልሲ ወደፊት ለእነሱ እንቅስቃሴ ለማድረግም ይወስናል ወይ ደግሞ ማየቷ አስደሳች ይሆናል። ዝውውሩን ከማድረጋቸው በፊትም 17 ዓመት እስኪሞላው ድረስ መጠበቅ ይኖርባቸዋል። ቼልሲ በቅርብ የዝውውር መስኮቶች ውስጥም በተሰጦ ባላቸው ተጫዋቾች ላይ ኢንቨስት በማድረግም ጥሩ ውጤት አስመዝግቧል። እናም የደቡብ አሜሪካን ገበያ በተደጋጋሚም ተጠቅሟል። አሁን የ16 ዓመቱን ወጣት ለማስፈረምም የወሰኑ መሆኑ ማየቷ አስደሳቸው ያደርገዋል። በዜራ ለእነሱ ጠንካራ ወደፊት ኢንቨስትመንት ሊሆን ይችላል። በትክክለኛው መመሪያ ለለንደኑ ክለብ ቁልፍ ተጫዋች ለመሆንም የሚያስፈልጉት ባህርያቶች አሉት። ወደ እንግሊዝ የመዙ አውርድሎ ለእሱ አስደሳች ይሆናል እናም ለዓለም ትልልቅ ክለቦችም ለመጫወት ይፈልጋል። ቼልሲ አስደሳች ፕሮጀክት ያለው ሲሆን ለወደፊቱ ለመገንባትም እየፈለገ ነው። ለምርጥ ወጣት ተሰጥዎች ፍላጎት በማሳየታቸው ደግሞ አያስደንቅም። ይህ በእንዲህ እንዳለ ተጫዋቾቹ ቀደም ሲል በክሪስቲያኖ ሮናልዶ እንደተነሳሳ ገልጾ ነበርም። እንደ ፖርቱጋላዊው ኮከብም ሁሉ ሙሉ አጥቂ ለመሆንም እየሰራ ነው። በዜራ ለኦግሎቦ ሲናገርም እግር ኳስን ለመረዳት ከጀመርኩበት ጊዜ አንስቶ በክሪስቲያኖ ሮናልዶ ተነሳስቻለሁ። የእሱ አካላዊ ቅርጽና፣ የእሱ አስተሳሰብ፣ በዚህ ዘይቤ መጫወት እፈልጋለሁ። በማዕከላዊ ቦታ ላይም ደግሞ እጫወታለሁ። ኳስን በጭንቅላት እመታለሁ፣ እንዲሁ ጨዋታን ደግሞ እቆጣጠራለሁ። የፍጹም ቅጣት ምቶችንም እመታለሁ። ቼልሲ በውድድር ዘመኑ መጨረሻ ላይ የስካውት ጉዞዎችን ወደ ኦፊሻላዊ ጥያቄ ይቀየር እንደሆነ ማየቱ አስደሳች ያደርገዋል። ለአጥቂው 60 ሚሊዮን ዩሮ የመክፈል እድላቸው ግን ዝቅተኛ ነው። እናም ዝውውሩ እንዲፈጸመም ኢንተርናሽናል ክለብ በጥያቄያቸው ተመጣጣኝ መሆን ይኖርበታል፣ የሚል አይነት ሀሳብ ነው በትልቁ እየተጋራ የሚገኘው። ማንቸስተር ዩናይትድ ኤሊዮት አንደርሰንን በዚህ ጥር ወር ለማስፈረም ሊቸገር ይችላል ተብሏል። ኖቲንግሃም ፎረስት ተጫዋቹን ለሽያጭ አይቀርብም በሚለው አቋሙ ላይ ጸንቷል። ማንቸስተር ዩናይትድ በኤሊዮት አንደርሰን አስደናቂ እንቅስቃሴ ምክንያት በብርቱ የተገናኙ ሲሆን ከዘገባዎቹ መረጃ እንደሚያመለክተው በሰባ ሚሊዮን ፓውንድ ወይም ደግሞ ከዚያ ባነሰ ዋጋ ሊያስፈርሙት እንደሚችሉ የተወሰነ እምነት አላቸው። ሆኖም ግን በውድድር ዘመኑ አጋማሽ ላይ ስምምነት መፈጸም አስቸጋሪ ሊሆን ይችላል። ዴይሊ ሜል እንደዘገበው ኖቲንግሃም ፎረስት የእንግሊዝ ብሔራዊ ቡድን ተጫዋቹን በአሁኑ ጊዜ ለማስቀጠልም አቋሙን እያጠናከረ ነው። በጠሮር ትልቅ ፊርማዎችን ማጠናቀቅ ቀላል አይሆንም ሊሆንም ይችላል ስለዚህም ደግሞ ይህ ክትትል የሚደረግበት ሁኔታ ሊሆን እንደሚችል ነው ግምቶች እየወጡ የሚገኙት። አንድ አስተሳሰብ አለ። አስደሳቹ ምክንያት የሚሆነውም በመጪው የክረምት የተጫዋቾች እንግዲህ አለም ዋንጫ ይደረጋል። ኤሊዮት አንደርሰን በመደበኛነት ለኖቲንግሃም ፎረስት መጫወቱን የማረጋገጥና ወደ ትልቅ ክለብ እንግዲህ በመሄድም የቡድኑን ለመቀላቀል ተስፋውን የማሳደግ እድል መካከል ትልቅ ውሳኔ ማድረግ ሊኖርበት ይችላል። አሁኖም የ23 ዓመቱ ተጫዋች ለቶማስ ቱሄል ከእንግሊዝ ብሔራዊ ቡድን ጋር ባለው እቅድ ውስጥም ቁልፍ ሚላን ሊኖረው ይችላል። ስለዚህም ትልቅ ዝውውር አስፈላጊ አይመስልም። ፎረስት ለመሸጥ ካልፈለገና ኤሊዮት አንደርሰን ዝውውሩ እንዲፈጸም ብዙ ምክንያት ከሌለው ምናልባትም ይህ እስከ ክረምቱ ድረስም መጠበቅ ሊኖርባቸው ይችላል። ማንቸስተር ዩናይትድ በዚያ ቦታ ላይ ከሌሎች ትልልቅ ስሞች ጋርም ስሙ እየተገናኘ እንዳለ ይታወቃል። ስለዚህም ለኤሊዮት አንደርሰን የማይገኝ ከሆነ እሱን ብቻ አማራጫቸው ያደርጉትም። ቲም ቶክ በቅርቡ ዩናይትድ የብራይተኑን ካርሎስ ባሌባን እና የክሪስታል ፓላሱን አደም ዋርተንንም እንደሚፈልግ ዘግቦ ነበር። ካሰሜሮና ማኑዌል ውጋርቴ የተባሉትን እድሜያቸው የገፉና አቋማቸው የረዱ ተጫዋቾችን የሚተካ ከፍተኛ ወጣት አማካኝ እንደሚያስፈልገው ግልጽ በመሆኑ ከእነዚህ ሁለቱ ለሩበን አሞሪም ቡድን በተመሳሳይ ጥሩ ስራን መስራት እንደሚችሉ ለማየትም ቀላል ያደርገዋል ተብሎ ነው የሚታሰበው። ቲም ቶክ ባወጣው መረጃ መሰረት በዋና አሰልጣኙ አርኔ ስሎት የወደፊት እጣ ፈንታ ላይ ጥርጣሬ እየጨመረ በመምጣቱ ሊቨርፑል ሌሎች አሰልጣኞችን ሊመለከት ይችላል ተብሏል። የተመለከተው አሰልጣኝና የተገለጸው ስም ግን ለበርካቶች አስደንጋጭና አስገራሚም ሆኗል። አንጌ ፖስት ኮግሉ። ሆላንዳዊው አሰልጣኝ ባለፈው የውድድር ዘመን ሊቨርፑልን ወደ ፕሪምየር ሊግ ዋንጫ ከመራ በኋላ አሁን ጥሩ ውጤት ለማስመዝገብ እየተቸገረ ነው። ሊቨርፑሎች ለረጅም ጊዜ ውስጥም እጅግ በጣም አስቸጋሪ ጊዜ ውስጥም እያለፉ ነው። በመጨረሻዎቹ ሰባት የፕሪምየር ሊግ ጨዋታዎች ስድስት ሽንፈቶችን አስተናግደው ነበር። ባለፉት ሁለት ጨዋታዎች ደግሞ አንዱን ጨዋታ አሸንፈው የትላንትናውን በአቻ ውጤት አጠናቀዋል በመጨረሻዎቹ ሶስት ጨዋታዎችም ከሶስት በላይ ጎሎችን ማስቆጠርና በጠቅላላው በመጨረሻዎቹ ሶስት ሽንፈቶችም 11 ጎሎችን አስተናግደው ነበር። ከ1953 ዓ.ም ምረት ወዲህ ደግሞ እንዲህ ባለው አቋም ውስጥ አልፈው አያውቁም። እናም በእጃቸው ያለውን የቡድን ጥራት ከግምት ውስጥ በማስገባት ለአርነስሎት ለቡድኑና ለደጋፊዎቹም ትልቅ ደግሞ ድንጋጤ እንደፈጠረ ነው የሚገለጸው። ምንም እንኳን አርነስሎት የአመራር አካሉን እንግዲህ ድጋፍ ቢይዝም ይህ ድጋፍ ግን ለምን ያክል ጊዜ እንደሚቆይ መታየት ያለበት ጉዳይ ነው። በአሁኑ ጊዜ የፕሪሚየር ሊጉ አሸናፊዎቹም በሊጉ የደረጃ ሰንጠረዥ መሀል አካባቢ ወይም ደግሞ አጋማሽ አካባቢ ነው የሚገኙት። የስሎት ቡድን ከሊጉ መሪ አርሰናልም በ11 ነጥቦች ርቋል። እናም የዋንጫ ውድድርን ለማድረግም አሁን ላይ ከእጃቸው የመጣ ይመስላል። በሪፖርቱ መሰረት በቅርቡ ኖቲንግሃም ፎረስት የተባረረው ፖስት ኮግሉ ግን በክለቡ ስም ዝርዝር ውስጥ መካተቱ እንግዲህ በጣም አስቂኝና እንዲሁ ደግሞ በጣም ያስደነገጠ መረጃ እንደሆነ ጭምርን የተነገረው። ሊቨርፑሎች አርኔስ ሎትን ላለማባረር ተስፋ ያደርጋሉ። ነገር ግን በመጨረሻዎቹ ትልልቅ የሚባሉ ጨዋታዎች ላይ ሽንፈቶች እየበዙ ነውና በሊቨርፑል ደረጃና ጥራት ባለው ቡድንም አስከፊ ሪከርድ ነው። የአሰልጣኝነት ስራው ሙሉ በሙሉ ለውጤት ላይ እየተመሰረተ ነውና በእግር ኳስ ውስጥ ያሉ ሰዎችም እንግዲህ በአሰልጣኝነቱ ትልቅ ስራን ቶሎ መስራት እንዳለባቸው በርካቶች ያነሳሉ። በክረምቱ አዲስ ፈራሚዎችን በማምጣታቸው አርኔስ ሎት አዲሶቹን ተጫዋቾች በክለቡ ቶሎ እንግዲህ ከፍ ያደርጓቸዋል የሚል ግምቶች ነበሩ። ነገር ግን ከክለቡ አለቆች ግን ሊያገኙ የሚችሉት ርህራሄም አሁን ላይ እያለቀ የመጣ ይመስላል። ሆኖም ግን እንደ ሞሐመድ ሳላህ፣ ቨርጂል ቫን ዳይክ፣ ኢብራሂማ ኮናቴና ሌሎችም ያሁኑ ኮከቦችም ጥሩ ለመጫወት እየተቸገሩ ነው። እናም የእነሱ ድንገተኛ አቋም መውረድ ደግሞ ትልቅ የጭንቀት መንስኤ ሆኗል። ከርቲስ ጆንስ በቻምፒየንስ ሊግ ከፒኤስቪ አንደን ሆቨን ጋር የደረሰባቸው ሽንፈት ተቀባይነት የሌለው እንደነበር ተናግሮ ነበር። ስሎት የክለቡ አሰልጣኝ ሆኖ ስለወደፊቱ ወደፊቱ ጣፈንታው ሲጠየቅ እናያለን ሲል የተናገረው ከክለቡ የሚወጡ ምልክቶችም አበረታች አይመስሉም። በሚቀጥሉት ሁለት የፕሪሚየር ሊግ ጨዋታዎች ላይ ሊቨርፑሎች እንግዲህ ሌሎች ጨዋታዎችን ያደርጋሉና እነዚህን ጨዋታዎች ማሸነፍ ይኖርባቸዋል ተብሎ ይታሰባል። ባለፉት ያደረጓቸው ሁለት ጨዋታዎችን ዌስትሃምን አሸንፈዋል። ትላንት ከሰንደርላንድ ጋር ደግሞ ያደረጉትን መርሃ ግብር በአቻን ያጠናቀቁትና ስሎት የወደፊት ዕጣ ፈንታቸው ላይ ክለቡ እንግዲህ እርምጃ እንዲወስድ ወይም ደግሞ ውሳኔ እንዲሰጥ ከክለቡ ባለቤቶች በቂ ይሆን አይሆን የሚለው ጉዳይ የሚታይ ነው የሚሆነው በቀጣይ የሚያመጡት ውጤትም ይጠበቃል ተብሎ ነው የሚታሰበው። ቸልሲ እና አርሰናል የባርሴሎናውን አማካይ ተጫዋች የሆነው ማርክ ካሴዶን ለማስፈረም በሚያደርጉት ጥረት ተስፋ ተሰንቆላቸዋል ተብሏል። የ22 ዓመቱ ተጫዋች በጥር የዝውውር መስኮት የቼልሲ ዋና ኢላማ ሲሆን፣ በቅርብ ጊዜ የተገኘ መረጃ እንደሚያመለክተው 35 ሚሊዮን ዩሮ ደግሞ የሚያወጣ የዝውውር ጥያቄ ሊቀርብ ይችላል። በተመሳሳይ ዘገባ መሰረት ካሴዶ በአርሰናልም እየተፈለገ ነው እና አሁን ደግሞ አሰልጣኝ ሃንሲ ፍሊክ በእሱ ላይ እምነት እያጡ በመምጣታቸው ምክንያት ተጫዋቹ በእርግጥም ለዝውውር ሊገኝ ይችላል ተብሎ ይታሰባል። ይህ ዘገባ የመጣውም ዲያሪዮ አስ እንደተናገረው ከሆነም ለፉትቦል ኤስፓኛ የተገኘው ተጨማሪ መረጃ ደግሞ የባርሴሎና አሰልጣኝ በክረምቱ ወቅትም ዌስትሃም ፍላጎት ሲያሳይበት ተጫዋቹን ለማስቀረት መጀመሪያ ላይ መታገላቸውን ይጠቁማሉ። በካሴዶ ላይ በትክክለኛ ምን ሊፈጠር እንደሚችል እንግዲህ ለመታዘቢ ገና ጊዜያቶች ይቀራሉ። ነገር ግን ፍላጎቶች በትልቁ አሉ። በአሁኑ ጊዜም በሃንስ ፍሊክ ዘንድም ትልቅ ነገርን ያጣ ተጫዋች ይመስላል። ይህ ተጫዋችም ስለዚህ በቋሚነት የመሰለፍ እድሎችን ማግኘት የማይችል ከሆነ ሌሎች ነገሮችን ሊመለከት ይችላል። ሁኔታዎችም ሊለዋወጡ ይችላሉ። ነገር ግን ካልተለወጡ ክለቡ ለስፔናዊው አማካይም ብዙ ገንዘብ ሳያወጡ ለማስፈረም እድል እንደሚሰማቸው መገመቱ ቀላል ነው። ካሴዶ በባርሳ ብዙ ተስፋ አሳይቷል። ነገር ግን በካምፕኑ ውስጥ እንግዲህ ለቦታው የሚደረገው ፉክክር ከፍተኛ ነው። በመሆኑም እድሉን በሌላ ቦታ መሞከርም እንደሚሻል ሊወሰን ይችላል። የካሴዶ ጥራቶች ቢኖሩም በአሁኑ ሰዓት ግን በቸልሲም ሆነ በአርሰናል የመጫወት ጊዜው ያሻሽላል ብሎ ማሰብ እጅግ ከባድ ነው። ኤንዞ ማሬስካ በኤንዞ ፈርናንዴዝና በሞይስ ካይሴዶ ምትክም ጠንካራ የአማካይ ጥምረት አለው። ካሴዶ ለቡድኑ ጥልቀትም መጨመር ይችል ይሆናል ነገር ግን በቅርቡ በእነዚህ ሁለት ተጫዋቾች በላይ ደግሞ በቋሚነት የመሰለፍ እድሉ በጣም ጠባብ ነው። በተመሳሳይ አርሰናልም በዴክላን ራይስና ማርቲን ዙቤሜንዲ ጥሩ አማራጮች ያሉት ሲሆን ክሪስቲያን ኖርጋርድም አስተማማኝ ተጠባባቂ አማራጭ ነው። ካሴዶ አስደሳች የሆነ የገበያ እድል ቢመስልም በአሁኑ ወቅት ግን ለቼልሲ ሆነ ለአርሰናልም ቅድሚያ ሊሰጠው የሚገባ ተጫዋች ላይሆን እንደሚችል ግን በርካቶች ግምቶቻቸውን እየሰጡ የሚገኙ መረጃዎችን ነው በትልቁ እየተመለከትን የምንገኘው። ውድ ቤተሰቦቻችን፣ ይህ ፏድ ባህሩ የዩቲዩብ ቻናላችን ነው። ስላደመጣችሁን፣ ስለተከታተላችሁን ከልብ አድርገን ነው የምናመሰግነው። ፏድ ባህሩ ፕሮግራሙን እየመራው ቆይታን አድርግ ያለው። ውድ ቤተሰቦቻችን፣ ሀሳብ አስቴቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እኛም ኮሜንቶችን መልሰን ወደ እናንተው የምናደርስ ነው የሚሆነው። ስላደመጣችሁኝ ግን ከልብ አድርጌ አመሰግናለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ይዘን በድጋሚ የምንገናኝ ይሆናል። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።